አሁን ይሄ እግር ኳስም ነው ሂውማን የሆነውንና ኤለመንቱንም ነው የምታነሹ። አሁን ፖል ስኮልስን የማያውቅ እግር ኳስ ወዳጅ የለም። አንዳንድ ጊዜ ከማትደግፊያቸው ክለቦች የሚወጡ በጣም የሚደንቁ ተጫዋቾች ይኖሩና ለዛ አልደግፈውም ለምትየው ክለብና ለዛ ተጫዋች የሚገርም ብቃት እጅ ለመስጠት የምትገደጅበታል። ማንቸስተር ዩናይትድን የሚደግፉ ሰዎች ፖል ስኮልስ ምርጫቸው ነው። በጣም ይወዱታል፣ በጣም ያደንቁታል። የመሀል ክፍል በነሱ ጊዜ ቀረ ምናምን ሊሉሽ ይችላሉ። የፖል ስኮልስን ዋጋ ግን የምትረጅው ማንቸስተር ዩናይትድን በሚደግፉ ሰዎች የሚሰጠውን አስተያየት ሰምተሽ መሆን የለበትም። የማንቸስተር ዩናይትድ ያልሆኑ ማንቸስተር ዩናይትድንና የዩናይትድን በጎ የማይመኙ በእግር ኳስ ብቻ እነዚህ ናቸው እንትን ያሉን ምናምን የምትባባያቸው ክለቦች አሉ። ግን ዌል ሪስፔክትድ የሆነ ተጫዋች ጥሩ ብታያቸው ፖል ስኮልስ በጣም በጣም በጣም የሚደንቅ ተጫዋች ነው። ፖል ስኮልስ በጣም ደግሞ አንቺ የምታደንቅያቸው ጃይንት የሚባሉ ተጫዋቾች አሉ አደለ አምሶሪ ብለው የሚጠቅሱልሽ ነገር ስኮልስን ከገሌ የሚሻል የተሻለ ተጫዋች እስኪመጣ ድረስ ዝም በል ምናምን የሚል የሶሻል ሚዲያ እንትን አይተሻል፣ ጌሞች ምናምን አይተሻል። አንድ ተጫዋች ይመጣል፣ ለምሳሌ ኬቨን ደብሮይነ ይኖርና ከኬቨን ደብሮይነ የሚሻል ተጫዋች እስክጠራ ድረስ ዝም በል ከዛ ስሞች ይጠራሉ። ሲጠሩ ሲጠሩ ዝም ዝም ዝም ዝም ምናምን ትልና ስኮልስ ሲባል ዝም አይባል እንደዛ አይነት ክብር የሚሰጠው ነው። ሮናልዲኒዮ ምረጥ ቢባል ስኮልስን ነው ጋርዲዮላ ምረጥ ቢባል ስኮልስ ነው። ስኮልስ በቃ ከማንቸስተር ዩናይትድ የቀደሙ የአሁን ተጫዋቾች አንድ ሰው ውሰድ ብትባል ማንን ትወስዳለህ በአንተ ቡድንስ ምናምን ብትይው፣ ጋርዲዮላም እሱን ነው የሚያ ዚስ ማች በጣም በጣም በጣም በጣም የሚገርም ተጫዋች ነበር ፖል ስኮልስ። ስኮልስን የማይወድ ወይም ለስኮልስ ጉብዝና ዋጋና ክብር የማይሰጥ ሰው አለ ብዬ አላስብም። እኔ እና ይህ ሰው ልጆች አሉት በትዳር ህይወት ውስጥ በነበረ ጊዜ የወለዳቸው ናቸው። አሁን ትዳሩ በፍቺ አብሮ አይደለም ያሉት፣ ተበትኗል ትዳሩ። ግን ትዳር ቢፈርስም የልጆችን ኃላፊነት ደግሞ ይጋራሉ። ሚስት የቀድሞ ሚስት የምትወስደው ኃላፊነት አለ በቀናት ውስጥ፣ የቀድሞ ባል ማለትም አቶ ፖል ስኮልስም የሚወስደው ኃላፊነት አለ። ከነዚህ የነሱ ከወለዷቸው ልጆች መካከል አንደኛው ደግሞ የኦቴንቲክ ነው ወይም ኦቲዝም አለበት። ስለዚህ የኦቲዝም ሲቹዌሽን ለሚገባው ሰው ይሄ ልጅ የተለየ እንክብካቤ ሊደረግለት ይገባል። ሊዛነፉ የማይገባቸው በጣም ብዙ ነገሮች አሉ። ኦቲዝም ያለበት መሆኑን ተከትሎ የሚያንጸባርቃቸው የሚኖራቸው የሚያደርጋቸው ነገሮች አሉ። እነዛን ነገሮች በተቻለ መጠን ለማሻሻል በተቻለ መጠን ደግሞ በሚያደርጋቸው ጊዜ እንዳይጎዳብሽ ለማድረግ ዩ ሀፍት ቢዘር እዛ መሆን አለብሽ። ስለዚህ እናት የምትወስደው ኃላፊነት አለ። እንደ አባት ደግሞ እሱም ኃላፊነት መውሰድ አለበት። አሁን ልጁ ዕድሜው እየጨመረ እየጨመረ ሲመጣ ለልጄ መስጠት ያለብኝ ጊዜ የበለጠ ስለሆነ ከነ ጋሪ ኔቨል ከነ ሮይክን ከነ ኤያን ራይት ጋር አብረው ይሰራ የነበረውን የፐንዲተሪ ስራ የኮሜንትሪ ስራ ይቅርብኛል፣ በቃ እኔ ስራዬ ልጄ ይሁናል ከልጄ ጋር ባሳልፈው ይሻለኛል። እያንዳንዱን ነገር እና አልችልምም አለ። እሱ ላይ መዘናጋት አልችልም፣ እሱ ላይ ማጉደል አልችልምም፣ አልፈልግምም አለ። ስለዚህ የኮሜንትሪ ስራ የሚቅር የእንትኑ የሚቅር ስቱዲዮ ውስጥ አንዳንድ የሆኑ ነገሮችን ላደርግ እችላለሁ እንጂ በዋናነት ፓንዲተሪ ወይ ግን አልሰራም አለ። ይህንን የተናገረው ኦቨርላፕ የሚባለው የነ ጋሪ ኔቭል ፖድካስት ላይ ነው። ፖል ስኮልስ አንዳንድ ሰዎች አሉ ስለ ራሳቸው ማውራት የማይወዱ ሰዎች፣ ግላዊ ነገራቸውን አደባባይ በጎም ቢሆን መጥፎም ቢሆን ግላዊ የምትሆን ነገራቸውን ወደ አደባባይ ይዘው መውጣት የማይፈልጉ በነገራችን ላይ እኔ ብለው በነገራችን ላይ ልጄ ብለው በነገራችን ላይ ሚስቴ ብለው ምናምን ማውራት የማይፈልጉ ሰዎች አሉ። ከነዛ ሰዎች መካከል አንዱ ፖል ስኮልስ ነው እና ዚ ኦቨርላፕ ላይ ቀርቦ ያንን ነገር ሲናገር ፖል ስኮልስን በቅርበት ለሚያውቁት ሰዎች ወስ ቬሪ ሾኪንግ እንዴት የሚሉበትን ስኮልስ ስለ ራሱ አወራ፣ ግላዊ ነገሩን ተናገረ። ኔቨር፣ በጭራሽ በጭራሽ ሆኖ አያውቅም። እና ይሄ ነገር ካስደነገጣቸው ያንቀን ያን ቀን ስለ ራስህ ስለ ልጅህ ኤዲ ይባላል ስለ እሱ ምናምን ማውራት ስትጀምር ልክ መናገር ስትጀምር ምን ይሆን ስሜትህ ብላ የምትጠይቀው ልጁ ናት ሴት ልጁ። እንዴት እንደምኮራባ ባ ባዬ ብላ የምትነግረው በምድር ላይ ያንተ ከመሆን በላይ የሚያስደስተኝ ነገር የለም አለች፣ ገብታ ኢንስታግራም ላይ ጽፋን የዓለምን ሚዲያ የተቆጣጠረ ነገር ነው። ለአባቷ የተናገረች በምድር ላይ ያንተን ያንተ መሆኔን ከማሰብ በላይ የሚያስደስተኝ ነገር የለም። ያ ደቂቃ ምንድን ነበር ስሜቱ? የልጅህን ስም ጠርተህ፣ የኦቲዝሙን ጉዳይ አንስተህ፣ ይህንን በቃ ጊዜን ከሱ ጋር ማሳለፍ አለብኝ ብለህ፣ የቤታችንን ጉዳይ አውጥተህ መናገር ስትጀምር ይህንን እንደማይወድ ሰው የመጀመሪያውን ቃል ማውጣት ምን ያህል ፈተነህ? ምን ያህል ቸገረህ? አባዬ ብላ ምናምን ብላ ነው ምጽ በህይወቴ በህይወቴ እንዳንተ አይነት ሰው ያለ አይመስለኝም። የእግር ኳስ ህይወትህን እኔ ብቻ ሳልሆን ዓለም ያውቀዋል። ጠንክረህ መስራት አለብህ ጠንክሮ ለመስራት ብቁ ሆኖ ለመገኘት ሜዳ ላይ አሁን በሚመሰከርልህ መጠንና ልክ ጎበዝ ለመሆን ረጅም ጊዜህን ወስደህ መስራት፣ መዘጋጀት፣ እንደገና መስራት፣ እንደገና መዘጋጀት፣ እንደገና ብቁ ለመሆን መልፋት አለብህን፣ እናቃለዋለች። እንዲህ ያለ ሰዓት የማይበቃው ሰው ሆነህ ሳለ እኛን ትምህርት ቤት ለመውሰድ ግን ጊዜ አለ አለች። ከትምህርት ቤት ሰዓት ስንወጣ አለ እዛ ጋ አለች። እንዴት እንዳብቃቃ ባውቅ ደስ ይለኛል። እንዴት ሆነልህ? በነገራችን ላይ በዛ ዲ ኦቨርላፕ ላይ ሲናገር ፖል ስኮልስ ከተናገራቸው ነገሮች መካከል ቦስ፣ ልጄ እንደዚህ እንደዚህ እንደዚህ አይነት ችግር አጋጥሞታል ብሎ ለመናገር ስላልፈለነገና ስላልፈቀደ የቤቴን ጉዳይ ስላለ ብቻ ፈርጉሰን እኮ ቀጥታዎት ያውቃል። አያውቁም። ማንም አያውቅም። ኢቭን ዶክተሮቹ ሁለት ዓመት ፈጅቶባቸው ነው ኦቴንቲክ መሆኑን ያወቁታል። ዘግይተዋላል። ግን የሆነ የተለየ ነገር እንዳለ የሆነ የተለየ ነገር በልጄ ላይ እንዳለ ግን አቅ ነበራል። ፊል አረጋለሁ ለዛን ሀኪም ቤት ምናምን የሚወስዱት በቃ ይሄ ልጅ ኦቴንቲክ ነው ኦቲዝም አለበት ለመባል ግን ሁለት ዓመት ዕድሜ ላይ ከደረሰ በኋላ ነው እነሱ ያወቁት። ልጄ ነው ስራዬ ከአሁን በኋላ አለ። ከዚ ኤቨሪባዲ እንዳልኩች እንዳልኩሽ ታች ዶን ናሲ ሲናገር እሱም እንዳለ ታውቃለች። ማንም እንዲ ያስንልኝ አልፈልግም ለምን ኮሜንትሪ እንደማልሰራ ለምን ፐንዲትሪ እንደማልሰራ ምናምን ለመናገር ለልጄ ምናምን የማደርገውን ነገር ለመናገር ነው እንጂ እንዲ ታዘንልኝ አልፈልግም አለ በመልእክቱ እንጂ ፈርጉሰን እንደዚህ አድርገዋል እንጂ ይሄ ልጅ እንደዚህ ዕድሜ እስኪደርስ ድረስ እንደዚህ ነው የታለፈው ምንም ነገር የለም አለ። እና የልጁ ኮሜንት መጣ በኢንስታግራም ላይ። የኢንስታግራም የእሷን ኮሜንት ካዩ በኋላ እነ ዴቪድ ቤካም አክታ አደረጉ ለእሷ መልስ ሰጣት። ታድለሽ አላት፣ ዴቪድ ቤከም ታድለሽ አባትሽ ጓደኛ ነው። አውቃለሁ የሱን ጉብዝና፣ ምርጥ ሰውነት፣ ምርጥ አባትነት አውቃለሁ። ዋጋ ሰጥተሽው ሳይ እንዴት ደስ እንዳለኝ ነው የሚለው። እሱ ገብቷት፣ አንዳንዴ እኮ የሚደረግልሽ ነገር አይገባሽ። አንዳንዴ እኮ ለሚደረግልሽ ነገር ዋጋ አትሰጭ ስለማትረጅ በዛ ዋጋ መስጠት ስሜት ውስጥ ስለማትወስጅ ዝም ብሎ የሚሸከም ሰው ታውቂያለሽ። ፖል ስኮልስ እንደዛ ዝም ብሎ አይጮህም፣ አያወራም፣ ይታወቅልኝ የሚለው ነገር የለውም። ለነዛ ልጆች ግን ምንም ነገር እሱ እስካለ ድረስ አይጎድልም። የዚ አይነት አባት ነው እና ዴቪድ ቤካም ዩ ሀቭ ኖ አይዲ ያላት፣ በቃ ልነግርሽ አልችልም እኔ ላይ የፈጠርሽውን ስሜት ምናምን እያለ እሱም መልስ መለሰላት ያለ፣ ሚዲያ በዚህ ጉዳይ ላይ ብዙ ብዙ ነገሮችን አወራ እና ፖል ስኮልስ ተመልሶ ወጣ። ፖል ስኮልስ ተመልሶ ወጥቶ ምን አይነት ሐሳብ አመጣ? አመሰገነ። እንዲህ ይሆናል ብዬ አላሰብኩም አለ። የብዙ ወላጆች ሪአክሽን ደረሰኝ፣ በጣም ብዙ ኢሜል፣ በጣም ብዙ መልእክት በሶሻል ሚዲያዎቼ ላይ መጣ አለ እና ከነዚህ ሁሉ መልእክቶች በጣም የሳቡኝ ወላጅ የሆኑ ሰዎች መልእክቶች፣ አባት የሆኑ ሰዎች መልእክቶች እኔ ባዛች አጋጣሚ የተናገርኳት የራሴን ፐርሰናል የሆነ ነገር እነሱ ላይ ያሳደረውን ነገር ሲነግሩ በጣም ደስ አለኝ። በተለይ ተመሳሳይ ሁኔታ ውስጥ ያሉ ልጆች ያሏቸው አባቶች፣ ልጆቻቸው ኦቴንቲክ የሆኑ አባቶች የላኩት መልእክት ልቤን ሞልቶታላል። እንደዛ ብሎ የአንድ ወላጅ ልጁ ኦቴንቲክ የሆነ ኦቲዝም ያለበት ወላጅ አባት መልእክት ግን ለሁላችሁም ማጋራት እፈልጋለዋል። የዛ ለፖል ስኮልስ መልእክት የላከው የተላከለትን መልእክት ፖል ስኮልስ ያጋራን አባት ልጁ ኦቲዝም ያለበት አባት መልእክት ምን እንደሚል ታቂያለች? ስኮልስ ይላል የእኔ ስራ በዚህ ሰዓት ከዚህም በኋላ ዋና ስራዬ ከልጄ ሞት ትንሽ ቆይቶ መሞት ነው። ስራ ያለ ያለ ይሄ እንዴት እንደሚገባን አላውቅም። ከልጄ ትንሽ መቆየት እኔ ከሌለሁ ይጎዳል። እኔ ከሌለሁ ክፍተት ይፈጠርበታል። እኔ ሃንድረድ ፐርሰንት ኮሚትድ ነኝ። እያንዳንዷን ቀን፣ እያንዳንዷን አጋጣሚ ስለዚህ ስለ ልጄ መክፈል ያለብኝን ነው ዋጋ ከፍላል የሚባለው ከአንተ ከስከው ያስቀድመ ምናምን አለ። እኔ እሱ ያስቀድመው ነው የሚለው አባትዬ እንዲሞት ስለሚፈልግ እኮ አይደለ። እኔ ቀድሜው ከሞት የሚፈጠረው ክፍተት አስጨንቆት ነው አባትዬ ይሄንን የሚናገረው፣ እና የእኔ ስራ ከልጄ ትንሽ ቆይቶ መሞት ነው ብሎ ጻፈልኛል። ስኮልስ ቤት ነው ከልጁ ጋር በሀዘን ሳይሆን በኩራት ምክንያቱም፣ ስፔሻል ኒድ ይፈልጋል ልጁ፣ የተለዩ ፍላጎቶች አሉት። ይህንን ሊሞላ ደስ ብሎት በኩራት ለዓለም ተናግሮ እቤት ይውላል ፖል ስኮልስ ለማለት ነው። እሺ፣ በጣም አሪፍ ነገር ነው። በጣም ብዙ ብዙ ቁም ነገሮች አሉት። ምንም ጥርጥር የለውም። አሁን በሰማነው ታሪክ ውስጥ ፖል ስኮልስ ዋና እኔ የሚገባኝ ነገር በኋላ የመጡት ኮሜንቶች እንደዛ አይነት ተመሳሳይ ኑሮ የሚኖሩ ተመሳሳይ ህይወት የሚያሳልፉ ሰዎች ከራሳቸው ህይወት ጋር በተያያዘ የወሰዱት ኮሚትመንት በጣም ትልቅ አስተዋጽኦ አለው ብዬ ነው ማስበው የፖል ስኮልስ በቃ የፐንዲተሪ ስራውን ማቆምና ቤት ለልጁ የተለየ ጊዜ ሰጥቶ ከእሱ ጋር ለማሳለፍ መወሰን የራሱ ውሳኔ ነው። ያ ምንም ይሄ ለምን አደረገው ምናምን ብለህ ጥያቄ የምታነሳበት አይደለም። ግን ይሄ ነገር መታወቅ ሌሎች ሰዎች በተመሳሳይ ሂደት ውስጥ እንዲያልፉና ደግሞ ጥሩ ነገር ብዬ የማስበው እኔ ብቻዬን አይደለሁም የሚል ስሜት ሰዎች ላይ ማስቀመጥ ከቻልክ አሪፍ ነገር ነው። በጣም አንዳንድ ጊዜ የምታሳልፈው መከራ ወይም የምታሳልፈው ጥሩ ያልሆነ ነገር አንተ ላይ ብቻ ይመጣ ሊመስል ይችላል እና ለካ ሌሎችም ሰዎች በተመሳሳይ ህይወት ውስጥ ያልፋሉ። እኔ ብቻዬን አደለሁም የሚጋራኝ ፔኔን የሚረዳ ሰው አለ። የሚረዳ ሰው ማግኘት ቀላል ነገር አደለም እና በዛ ስሜት ውስጥ አልፈው የራሳቸውን ልጆች ለመንከባከብ ወይም የሚስት ግዴታ የእናት ግዴታ ብቻ አይደለም እዚህ ውስጥ እኔም ኮንትሪቢት ማድረግ አለብኝ የሚለውንም ሀሳብ ይዘው ከመጡ ትልቁ ትርፉ ከራሱ ልጅ መንከባከብን በላይ ሌሎች ሰዎች አእምሮ ውስጥ ያስቀመጠው ነገር ነው። ፖል ስኮልስ ብዬ ነው የማስበው። አሪፉ ነገር ሌላ የሚገባኝ ነገር፣ እኔ ልክ ፖል ስኮልስ ይህንን ውሳኔ ሲወስን ሰዎች እና መገናኛ ብዙሀን የሰጡት እውቅና በጣም ደስ ይላል። በጣም አሪፍ ነገር ነው። ጎረፈ ነው የሚባለው። አይዞ ከጎንህነን ባይ ጎረፈ። ምን ለምን አቆም ክሚል ምንም ነገር የለም። ዋጋና ክብር ነው የሰጡ። በጣም ትልቅ ዋጋ ትልቅ ክብር ነው የተሰጠው እና ይሄ በጣም አሪፍ ነገር ነው ብዬ እንዳስብ ያደርገኛል። ቅድም እንዳልኩት ነው፣ ሌሎች ሰዎችም ደግሞ የራሳቸውንም ህይወት ሼር እንዲያደርጉ የሚያደርግ ነው። ደግሞ በዚህ አይነት የጤንነት ሁኔታ ውስጥ የሚያልፉ ልጆች ያሏቸው ቤተሰቦች ምን ያክል አስቸጋሪ ጊዜ እንደሚያሳልፉ በደንብ እንረዳለን። ልጅነታቸውም አስቸጋሪ ነው። የተለየ ስፔሻል ኒድ ያስፈልጋቸዋል፣ ጥሩ እንክብካቤ ያስፈልጋቸዋል። እንደገና እድሜያቸው እየጨመረ ሲሄድ ደግሞ የበለጠ አሁን አደጉልኝ ምናምን ታደጉ ነገሮችን መለየት የሚችሉበት ደረጃ ላይ ደረሱ ምናምን ተብሎ የሚተውም አይደለም። እንደገና ደግሞ ሌላ ክትትል፣ ሌላ በጣም አብሮ የመሆን ትኩረት የሚፈልጉ ጉዳዮችም አብረው ይመጣሉ። ስለዚህ በዛ ሁኔታ ውስጥ ስለሆነ እያለፈ ያለው በጣም አሪፍ ነገር ነው ትልቅ መልእክት አስተላልፏል ብዬ ነው እኔ መማስ። ሁለት ወይም ሶስት ነገሮችን ልንገርሽ። አንደኛው ነገር እዚህ ሀገር ነህሚያ የሚባል የኦቲዝም ማዕከል አለ በእንደዚህ አይነት ችግር ውስጥ ላሉ ልጆች ክትትል የሚያደርግ ትኩረት የሚያደርግ እስከ ማቀው ድረስ አበበ ባልቻም በአምባሳደርነት የሚያግዛቸው ናቸው። ሀሳባቸውን ፕሮሞት በማድረግ ረገድ ወደፊት እንዲራመድ ድጋፍ እንዲያገኙ ምናምን እና ያንን ተቋም የመጎብኘት እድል ነበረኝ። እና ያንን ተቋም በምጎበኝበት ሰዓት ላይ ለማንኛውም ጎብኚ ያደርጋሉ። የሚያደርጉት ምንድን ነው? አንድ ክፍል ውስጥ ገቢና ችግሩን በተመለከተ ኦቲዝም ኦኬ ምናምን አይነት ሚል ከቃል ባለፈ ይህን ሪያሊቲ ምንድን ነው፣ በዛ ውስጥ ያሉ ልጆች ባህርያቸው እንዴት ነው፣ ቤት ውስጥ ያለው ምንድን ነው፣ እንደነዚህ ያሉ ልጆች ያሏቸው ወላጆች ከግንዛቤ ክፍተት አንጻር የሚያሳልፉት መከራ እንዴት ነው የሚለውን ቪዲዮ ምናምን አለ በዶክመንትሪ እየተሰራ እሱን ይጋብዙሻል። እሱን ሲጋብዙሽ በጣም በተደጋጋሚ የሚታየው የብዙዎቹ እንዲህ ያለ ችግር ያለባቸው ልጆች ቤተሰብ ላይ ያለው ተመሳሳይ ኮመን የሆነው ፈተና ምን እንደሆነ ታውቂያለሽ? የሴቷ ጥፋት የእናትየዋ ጥፋት ተደርጎ ይወሰዳል። በአባትየው በባልየው የእኛን ሀገር እውነት ነው የምነግርህ የእሷ ጥፋት ተደርጎ ነው የሚወሰደው። አባትየው ብቻ ሳይሆን ጎረቤት አካባቢም እንደዚህ ያሉ ነገሮች አሉ። ስለሆነ ምን ይሆናል፣ እናቶች ብዙ ጊዜ ብቻቸውን ይህንን ችግር ለመጋፈጥ ይገደዳሉ። ሁለት ልጆቹን ሰውን እንዳያያቸው ይደረጋሉ። ጥለሽ ገበያ መውጣት አትችይም። ስለዚህ ወይ ከአልጋ ጋር ወይ ከወንበር ጋር ምናምን ይታሰራሉ። ከባድ ነው፣ አሁን ይሄ በጣም ከባድ ነው እና ብዙ ጊዜ ባሎች ጥለው ይሄዳሉ። ክፎች ስለሆኑ እንዳይመስልሽ ሳምን አጉድለዋል። ያደረጉት ነገር ልክ አይደለም፣ ነገር ግን ግንዛቤያቸው፣ መረዳታቸው ያንን አይነት ችግር ከምን ጋር ነው የሚያያይዙት የሚለው ነገር ነው ወሳኝ የሚመስለኝ ስለዚህ በኋላ ዶክመንተሪውን እያየሽ በጣም ከባድ፣ በጣም አስቸጋሪ፣ በጣም ፈታኝ ምናምን መሆኑን አይተሽ በኋላ ልጆቹ ላይ ከተሰራ የሚመጣው ለውጥ አሁን ፖል ስኮልስ ለልጁ አደርጋለሁ እንዳለው አይነት ትኩረት ሲሰጥ እንክብካቤ ሲደረግ ምናምን የሚመጣው ለውጥ ፕሮግረሳቸውን ደግሞ ስታየው በቃ በጣም ደስ ይልሻል። በጣም ደስ ይልሻል። ግን እንዲህ ባለ ሁኔታ ውስጥ ላሉ ሰዎች ትንሽ ሀሳብ መስጠት ትንሽ ትኩረት መስጠት፣ ትንሽ ክብር መስጠት፣ ትንሽ ድጋፍ መስጠት ብዙ ነገሮችን ሊለውጥ እንደሚችል ማሰብ ነው። አንደኛው መናገር የምፈልገው ይሄንን ነው። ሁለተኛው የፖል ስኮልስ ታሪክ ውስጥ ለእኔ የገባኝ፣ እኔን በጣም ኢምፕሬስ ያደረገኝ ነገር አንድ የራስሽን ነገር ስትናገሪ ሌሎች ሰዎች የሚያሳልፉትን ነገር ሼር ያረጋሉ፣ ያጋራሉ። አሁን የኔ ልጅ ኦቲዝም አለበት ብለን ብንወስድ ኦኬ በቃ ይህንን ተቀብሎ ለልጄ ትኩረት ሰጥቼ ሙሉ በሙሉ ከጎኑ ሆኜ እስካለሁ ድረስ እስካለ ድረስ ልጄ ብዬ ማድረግ የምችለውን ነገር በሙሉ አድርጋል። ለምሳሌ መኪና ላቀርብ ይችላለሁ። ከአንድ ቦታ ወደ ሌላ ቦታ በትራንስፖርት ይዤ ለመሄድ አልገደድ ይሆናል። ለሱ የተለዩ ፍላጎቶች መሟላት ያለባቸውን የተወሰኑ የተወሰኑ ነገሮችን ማሟላት እችል ይሆናል። ግን ይህንን ታሪክን አውጥቼ ከተናገርኩ በኋላ ምግብ እንኳን ለማቅረብ ደግሞ በሚቸገር አንድ ቤተሰብ ውስጥ ይሄው ችግር ደግሞ ሊኖር ይችላል። ገብቶሽ፣ ለካ ብለሽ አስፍተሽ ነገሮችን እንድታይ አስፍተሽ ነገሮችን ተመልክተሽ ከራስሽ ልጅ መድረስ በላይ ለሌሎች ልጆችም እንድትደርሺ ኢንስፓይር የሚያደርግሽን ታሪክም ሰዎች ናቸው የሚነግሩሽ ያንቺን ሲትዌሽን ተመስገን የምትይበት የባሰ አለ ለካ የምትይበት ለባሰባቸው ምን ላድርግ ይሆን የምትይበት። አሁን ፖል ስኮልስ ትልቅ አቅም አለው። በዙሪያው ያሉ ሰዎች በሙሉ ዓለምን ማነቃነቅ የሚችሉ ናቸው። ተጽዕኖ ፈጣሪዎች ናቸው። ኪሳቸው ሙሉ ነው። ቦርሳቸው እርጥብ ነው። ከልጁ ያለፈ ነገር እንደነዚህ ያሉ ሲትዌሽን ስላሉ አፍሪካም፣ ሌሎች ሀገሮችም ላይ ማገዝ ቢፈልጉ ይችላል። ኢንስፓየር ያደርጋል። ሶስተኛው ልጅሽ በዚህ መጠን ስትረዳሽ እንደማየት ምንም የሚያስደስት ነገር ያለ አይመስለኝምን። አንተ ማለት እኮ ብላ ስለ አባቷ የተናገረቻቸው ነገሮች በሙሉ ይሄ ወደ እምባ ስሜት የሚወስዱ ናቸው። ለአንድ አባት፣ ለአንድ ወላጅ ደረሱ የምትያቸው ልጆችሽ በዚህ መጠን ሲረዱሽ እንደ ማየት የሚያስደስት ነገር የለም። የምትሰጫቸው ከአንቺ የሚቀበሉት ወይም እነሱ የበለጠ ሰክሰስፉል ሆኖ የሚሰጡሽ ነገር አለ፣ እሱ አንድ ነገር ነው። እሱ ያስደስትም እያልኩሽ አይደለም። ነገር ግን ሲገባቸው እንደ ማየት፣ ሲረዱሽ እንደ ማየት ግን የሚያስደስት ነገር የለም። ይሄንን ካላመንሽ ኃይሌ ገብረ ሥላሴን ጠየቅው። ልጅህ ዳይሴክቲንግ ኃይሌ ብላ መጽሐፉን ስትጽፍ በዚህ መጠን ስላወቀች የምንተሰማህ በይ። ኔ ነግርሽ አሁን ያልኩሽን ይመስለኛል